ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 26 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎጃም አገው ምድር አዲስ ቅዳም ከተማና፣ በምዕራብ ጎንደር ቀጠናዎች ከባድ ውጊያ መካሄዱ ተገልጿል። የዛሬ የግንባር ውሎችን በስፋት አካተናል። በደሴ ከተማ የብልጽግናው አገዛዝ በጣለው ከፍተኛ ግብር ምክንያት በተቃውሞ ሱቆች እየተዘጉ መሆኑ ተነግሯል። ተቃውሞ ተባብሷል። አፋባሃ ከሚያካሄደው ወታደራዊ አመራሮች ውይይት በተጨማሪ የህዝብ አስተዳደር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

በጎጃም አገው ምድር አዲስ ቅዳም ከተማና በምዕራብ ጎንደር ቀጠናዎች ከባድ ውጊያ መካሄዱ ተገለጸ። የአፋ ብሃ ቴዎድሮስ እዝ ሶስተኛ ጎጃም አገው ምድር ክፍለ ጦር አስር አለቃ ኤፍሬም ብርጌድ ዛሬ ጥቅምት 26 2018 ዓ ም ወደ አዲስ ቅዳም ከተማ በመግባት የአገዛዙን ጦር ከጥቅም ውጪ ሲያደርገው ውለዋል። የአገዛዙ ኃይል በከተማ መውጫና መግቢያ ጨምሮ ምድሯ ላይ ሁሉ የቆፈረውን የቁም ምሽግ በመተማመን ከተቀመጠው ሰራዊት ውስጥ ግማሹን ከፍሎ ኬላ ዘርግቶ ለመዝረፍ ያደረገው እንቅስቃሴ መክሸፉም ታውቋል። ከዚያው ቀጠና የአፋ ቴዎድሮስ እዝ መቶ ዘጠነኛ ኮር ዘጠና ዘጠነኛ ክፍለ ጦር የፋኑ አባላት በደንበጫ የጎመዲ ተብሎ በሚጠራ ቦታ ማቻከል፣ ግራ ቀዳምንና አማኑኤል ከተማ ላይ የብልጽግና አሽከር ሰራዊት ላይ ከፍተኛ እርምጃ ወስደዋል። በዛሬ ውለትም የደንበጫዋን ዋድ አዲስ አለምን ለመውረር ሙከራ ያደረገው የአብይ ዙፋን አስጠባቂ በመልሶ ማጥቃት ከጥቅም ውጭ ሆኖ ለመበታተን ተገደዋል። በተያዘ ዜና የማቻከሏ ግራ ቀዳምን ለመውረር የወጣው የአገዛዙ ጦር እቅዶ የከሸፈበት ሲሆን በአካባቢውም ከፍተኛ ውጊያ ሲካሄድ ውለዋል። በተመሳሳይ ሰዓትም የበላይ ዘለቀ ሻለቃ ፋኖችና የቴዎድሮስ እዝ ኮማንዶዎች አማኔል ከተማ በመግባት በአገዛዙ ቡድን ላይ ከፍተኛ ጥቃት የፈጸሙ ሲሆን በዚህ ግንባርም ጠላት በፔምፔ ና በዙ 23 የታገዘ ውጊያ ቢያደርግም በርካታ ቁጥር ያለው የጠላት ሰራዊት መደምሰሱንና በተጨማሪም አንድ የጠላት ፓትሮል ከነሙሉ ሰራዊቱ መውደሙን እዙ አሳውቋል። በሰሜን ቀጠና ደግሞ የአፋ ባሀ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ኡባንታ አባተ አንደኛ ጉና ክፍለ ጦር አንዳቤት ብርጌድ ዛሬ ወሳኝ ድል አስመዝግቧል። በዛሬው ዕለት ጥቅምት ሀያ ስድስት 2018 ዓ ምት መነሻውን አንዳቤት ከተማ አድርጎ የተለመደውን ሜካናይዝድ ና የእግረኛ ጦር አሰልፎ የአንዳቤት ብርጌድ አካል የሆነችውን ሻለቃ ሁለትን ለማፈን ወደ ገነተ ማርያም ቀበሌ የተጓጓዘው የአገዛዙ ጥምር ጦር ከፍተኛ ውድመት አስተናግዷል። የጉና ክፍለ ጦር አካል በሆነችው አንዳቤት ብርጌድ የብልጽግና ወንበር አስጠባቂ ቡድን ሜላት ቀበሌ ልዩ ስሙ ወልደሐና መርጂና ጠንቆጥ ገብርኤል ላይ ከጧቱ ሰዓቱ ከሁለት ሰዓት እስከ ሰባት ሰዓት በተካሄደ ከባድ ዘመቻ የአብይ ጦር ከጥቅም ውጪ መሆኑን እዙ አስታውቋል። በዚህ ውጊያ ከአስር በላይ ሙት የታቀፈው አገዛዙ አስራ አምስት ቁስለኞችንም ተሸክሞ ለመሸሽ ተገዷል። የፋኖን ብርቱ ምት መቋቋም አቅቶት የተበሳጨው የአገዛዙ ኃይል የደረሱ የአርሶ አደር ሰብሎችንና አብያተ ክርስቲያናት ኢላማ ሆኖ የዋለ ሲሆን የጠንቆት ገብርኤል ቤተ ክርስቲያንን በድሽቃ በመምታት የመጨረሻ የመሸነፍ ምልክቱን አሳይቷል ሲልም እዙ አክሏል። በዚያው በሰሜን ቀጠና በምዕራብ ጎንደር መተማ ወረዳ ከአገዛዙ ቡድን ቡድን ክፉኛ እየተቀጣ ሙትና ቁስለኛ የሆነ ውሏል። ቀጠናው ላይ በተደረገው ተደጋጋሚ ሽንፈት የተነሳ ጭማሪ ኃይል ለማስገባት በትናንትናው ዕለት ጥቅምት 25 2018 ያገዛዙ ኃይል መነሻውን ምዕራብ አርማጭሆ ማሰረው ተነስቶ ወደ መተማ ወረዳ ለመግባት ሲንቀሳቀስ ከባድ የማጥቃት እርምጃ ተወስዶበታል። የመይሳው ካሳ ሁለተኛ ኮር አጣናዋሴ ክፍለ ጦር በአባዬ ብርጌድና ደጃዝማች አራተኛ ኮር አርበኞች ክፍለ ጦር በላይ ዘለቀ ይህንኑ ያገዛዙ ታጉር ከምትባል ቦታ ደፈጣ በማድረግ ከቀኑ በዘጠኝ ሰዓት ላይ መብረቃዊ ጥቃት ማድረሳቸውን ለማወቅ ችለናል። የአጣና ዋሴ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ግዛት አለበል ከቦታው ባደረሰው መረጃ አውደ ውጊያው በአስፈሪነቱና በድል ቀጥሏል ሲል የዜና በሚጠናከርበት አመሻሽ ላይ አስረድቷል። በደሴ ከተማ የብልጽግናው አገዛዝ በጣለው ከፍተኛ ግብር ምክንያት በተቃውሞ ሱቆች እየተዘጉ መሆኑ ተነገረ። ዛሬ ጥቅምት 26 2018 ዓ.ም ደሴ ከተማ ሸርፍ ተራ የሸቀጣ ሸቀጥ የህንፃ መሳሪያ አከፋፋዮችና ሌሎች አካባቢ የንግድ ድርጅቶችና ሱቆች መዘጋታቸውን ተገልጿል። ምክንያቱን የሚናገሩት አስተያየት ሰጫዎች በክልሉ የብልጽግና ቡድን የወረደው በግብር ስም የሚፈጸም ዝርፊያ ነው ብለዋል። አሁን ላይ ግማሽ የሚሆኑ የከተማዋ ነጋዴዎች ሱቆቻቸውን እየዘጉ ቢሆንም ሁሉም ነጋዴ ግን በዚህ በአገዛዙ አይን ያወጣ ዘርፊያ መማረሩን ተናግረዋል። መመሪያው ከክልሉ የመጣ ነው ቢባልም በደሴት ከተማ ግን ከፍ ያለ ግፍ እየተፈጸመ መሆኑን አስተያየታቸውን የሰጡ ነጋዴዎች ገልጸውልናል። በመሆኑም በርካታ ነጋዴዎች ሱቃቸውን ዘግተውና ንግዱን ለቀው እየወጡ ነው የሚሉት አስተያየት ሰጪዎች፣ የተቀረው ነገ ይሻ ሊሆን እያለ የሚቀመጥ ነው ብለዋል። ሆን ተብሎ ህዝቡን ለማማረር የተደረገ ነው ሲሉ የሚናገሩት አስተያየት ሰጪዎች ሆን ተብሎ በኢኮኖሚ ከተማዋን ለመጉዳት የሚደረግ ነው ሲሉ አሳውቀዋል። እለቱ አዳዲስ ህጎች ይወጣሉ፣ አዳዲስ የክፍያ መንገዶችና የማስገበሪያ ስልቶችን ይፈጥራሉ። እነዚህ ሁሉ ተግባራት ሌላ ቦታ ያሉ አይመስለንም ሲሉም ያማርራሉ። ሰርቶ መለወጥ እየከበደን ስለሆነም ከከተማው ጭምር መውጣት ጀምረናል በማለትም ያብራራሉ። በዚህ አስቸጋሪ ጊዜ በመከራ ሰርተን የምናገኛትን ትርፍ አገዛዙ በግብርና በመሰል መጠሪያዎች እየዘረፈን ከዚህ ቀደም ካስቀመጥነው ጭምር ነው ለቤት ኪራይ ጭምር እየከፈልን ያለ ነው ብለዋል። ከዚህ ቀደም ሲከፍሉት የነበረው ግብር ሰላሳ በመቶ እንደነበርና አሁን ወደ ስልሳ በመቶ ከፍ ማለቱን የሚያውሳሉ ነጋዴዎቹ። የደሴን ከንቲባ ቢሮ የሰራ ነውኛ ኮሪደሩን የሰራ ነውኛ የሚሉት አስተያየት ሰጪዎቹ፣ አሁን ላይ ግን ከልጆቻችን ጉሮሮ እየቀሙ በመሆናቸው ከአቅማችን በላይ ሆኗል ሲሉ ገልጸዋል። በመሆኑም ሱቆቻችንን ዘግተን ተቃውሞ ጀምረናል፣ ከፈለጉ ሰብረው እቃውን ይጫኑት ሲሉ ምሬታቸውን ለሮሃ ተናግረዋል። አፋብሃ ከሚያካሄደው ወታደራዊ አመራሮች ውይይት በተጨማሪ የህዝብ አስተዳደር መዋቅር ዝርጋታውን ቀጥሏል። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች የወታደራዊ አመራሮች ውይይትና ግምግማዎችን እያካሄደ ይገኛል። በዚህም የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና ከክፍለ ጦር አመራሮች ጋር ውይይቱን አካሂደዋል። በአፋ ባሀ ምዕራብ ቀጠና ቴዎድሮስ ዕዝ በ201ኛ ኮር በኮሩ ስር ያሉ የመጀመሪያው 54ተኛ ክፍለ ጦር አመራሮችን በመሰብሰብ የድርጅቱና የኮር አመራሮች ባሉበት የትውውቅና የቀጣይ ስራዎችን የተመለከተ ወሳኝ ውይይት ተካሂደዋል። ወታደራዊ አደረጃጀትን የመዋቅር ሁኔታ እየተስፋፋ በመምጣቱ ምን እንዴትና መቼ መስራት አለብን የሚሉትን የጋራ ስምሪት በመስጠት ወደ ተግባር እንዲገቡ አቅጣጫዎችን መቀመጣቸውንና የተግባር ምዕራፉ መጀመሩ የሚመሩን የቴዎድሮስ እዝ ሁለት መቶ አንደኛ ኮር ህዝብ ግንኙነት ሀብታሙ የሱፍ አስረድተዋል። ወታደራዊ ውይይቱና ግምገማው እንዳለ ሆኖ አፋባሃ በተቆጣጠራቸው አካባቢዎች ህዝባዊ አስተዳደር ማቋቋሙን ቀጥሏል። ምኒልክ እዝ ነጻ ባወጣቸው ቀጠናዎች ህዝባዊ ውይይት እያካሄደ የህዝቡ አስተዳደር መዋቅር እየዘረጋ እንደሆነ አስታውሷል። በዛሬው እለትም በደቡብ ወሎ ዞን አምባሰል ወረዳ ህዝብ ጋር ሰፊና ጥልቅ ሰፊና ጥልቅ ውይይት በማካሄድ ህዝቡ የመረጣቸውን አመራሮች በመሾም አራት ንዑስ ወረዳዎችን በማሰባሰብ የአምባሰል ወረዳ አስተዳደር ማስወዳደርን መመስረቱን አስታውቋል። በቀጣይም የማደራጀት ስራው ተጠናክሮ ይቀጥላል ያለው አፋብሃ፣ ምስራቅ አማራ ቀጠና ሚኒሊክ እዝ መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ እንደሚቀጥል አክሏል። የፓርላማ አባሉ አቶ አበባው ደሳለው በኦሮሚያ ክልል እየተጠቁ ያሉ ዜጎች ራሳቸውን በመከላከል ተፈጥሯዊ መብት ሊታጠቁ እንደሚገባ ተናገሩ። የህዝብ ተወካዮች ምክር ቤት አባሉ አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙትን ግድያዎች በጽኑ አውግዘው የአካባቢው አመራሮችና የፌዴራሉ መንግስት ኃላፊነት መውሰድ እንዳለባቸው ተናግረዋል። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ብሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታወሱት የምክር ቤት አባሉ ይህን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸም ገልጸዋል። ለዚህም ዋነኛው ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነው ሲሉ ፖለቲከኛው አመልክተዋል። ጥቃቱን በሚፈጽሙት አካላት ላይም ተጠያቂነትን አለማረጋገጥና እርምጃ ሲወሰድ አለመታየቱ ችግሩ እንዲባባስ ሌላኛው ምክንያት መሆኑን ጠቅሰዋል። አበባው አክለውም በኢትዮጵያ የነበረው የመተሳሰብና አብሮ የመኖር እሴት በዚህ መሰል ድርጊት እንዲሸረሸር ያደረገው የህግ የበላይነትን ማስከበር አለመቻል መሆኑን እየጠቀሱ ሲሆን ጠቅላይ ሚኒስትሩ ስልጣን ላይ ከመጡበትና ከዚያ ጥቂት ጊዜያት ቀደም ብሎ እስካሁን ድረስ እንደ ፖሊስና መከላከያ ሲሉ የዘረዘሯቸው የመንግስት የጸጥታ አካላት ኃላፊነታቸውን በአግባቡ እየተወጡ አለመሆናቸው ችግሩን አባብሶታል ብለዋል። አዲስ ማለዳ እንደዘገበችው የፓርላማ አባሉ አሁንም ቢሆን ገለልተኛ አካል በስፍራው ገብቶ በማጣራት ጥፋተኞቹ ተጠያቂ እንዲሆኑ ጥሪ አቅርበዋል። አበባው በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸውን እንዲከላከሉ ሊያስታጥቃቸው ይገባል ይገባል። አሊያም በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉ አሳስበዋል። ሱዳን ውስጥ በሀዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት በርካቶች መገደላቸው ተገለጸ። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤልኦቤድ ከተማ አቅራቢያ በሀዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ አርባ ሰዎች መገደላቸውን ባለስልጣናትና አክቲቪስቶች ተናግረዋል። ሰኞ ዕለት አሉዊብ ተብላ በምትጠራው መንደር ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች ላይ ለተፈጸመው ጥቃት የሱዳን ፈጥኖ ደራሽ ኃይል ተጠያቂ አድርገዋል። ፈጥኖ ደራሽ ኃይሉ እስካሁን ስለ ጥቃቱ አስተያየት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 መቆጣጠሩን ተከትሎ ነው። ከተማዋ የተያዘችው በዳርፉር የሱዳን ጦር ጠንካራ ይዞታ የነበረችው ኤልፋሽር ከተማ አርኤስኤፍ እጅ በተገባችበት ተመሳሳይ ጊዜ ነው። የፈጥኖ ድራሽ ኃይሉ ተዋጊዎች ኤልፋሽርን ከተቆጣጠሩበት ጊዜ አንስቶ የጅምላ ግድያ፣ ወሲባዊ ጥቃት፣ አፈናና ሰፊ ዝርፊያ እንደፈጸሙ መረጃዎች ያመለክታሉ። የተባበሩት መንግስታት የአርኤስኤፍ ተዋጊዎች ባራ ከተማ ውስጥም ከህግ ውጭ የሆኑ ግድያዎችን እንደፈጸሙ መረጃዎች እንደደረሱት አስታውቋል። የአርኤስኤፍ መሪ ተፈጽመዋል የተባሉ ጥሰቶችን ለመመርመር ቃል ገብተዋል። የፈጥኖ ደራሽ ኃይሉ ኤልፋሽር ውስጥ የተፈጸመው ግድያ ማንነት ላይ ያነጣጠረና አረባ ለሆኑ ሰዎች ላይ የተፈጸመ ስለመሆኑ በሰፊው የሚቀርበውን ውንጀላ ውድቅ አድርገዋል። ዓለም አቀፉ የወንጀል ፍርድ ቤት በበኩሉ ይህ አይነቱ ድርጊት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ተብለው ሊፈረጁ እንደሚችሉ አስጠንቅቀዋል። ፍርድ ቤቱ ይህንን መግለጫ ያወጣው የምግብ ደህንነት ላይ የሚሰራ ዓለም አቀፍ ቡድን ባለሙያዎች የሰጡትን ማረጋገጫ ተከትሎ ነው። ፈጥኖ ደራሽ ኃይሉ ላለፉት አስራ ስምንት ወራት ኤልፋሽር ላይ ባደረ ያደረገው ከበባ ምክንያት የከተማዋ ነዋሪዎች በጠኔ እየተሰቃዩ መሆኑን ባለሙያዎቹ አረጋግጠዋል። ኢንተግሬትድ ፎር ሴኪሪቲ ፌዝ ኔትወርክ የተሰኘው ይህ በተመድ እውቅና የተሰጠው ቡድን በደቡብ ኮርዶፋን ግዛት በምትገኘው ከአዱግሊ ከተማም አስከፊ የረሃብ ደረጃ ላይ መድረሷን ገልጿል። ይህቺ ከተማም በተመሳሳይ በአሬሴፍ ከበባ ተደርጎባታል።